የጌዲዮ ሙላቱ ወይንም የጌዲ ስርዓተ ቀብር በዛሬው ዕለት ተፈጽሟል። በመቄዶንያ የአረጋውያንና የአይምሮ ህሙማን መርጃ ማዕከል ቀደም ተገልጋይ የነበረው የጌዲዮ ሙላቱ ስርዓተ ቀብር መቄዶንያ የአረጋውያንና የአይምሮ ህሙማ መርጃ ማዕከል ፊት ለፊት በሚገኘው አያት መድኃኔ ዓለም ቤተ ክርስቲያን ተፈጽሟል። በሆሳና ቀን በጣም አሳዛኝ ዜና ተሰምቷል። ሆሳና በዓልን ለማክበር በተሰበሰቡ ምዕመናን ላይ ከባድ ጥቃት ተፈጽሞባቸዋል። ሩሲያ የሆሳናን በዓል ለማክበር በተሰበሰቡ ሰዎች ላይ በፈጸመችው ጥቃት ቢያንስ 32 ሰዎች ተገድለዋል። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባላስቲክ ሚሳኤል ጥቃት ቢያንስ 31 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲሉ የመንግስት ባለሥልጣናት ገልጸዋል። የአካባቢው ነዋሪዎች የክርስቲያን ቅዱስ ሳምንት የመጀመሪያው ቀን በሆነው የሆሳና ዕለት ለማክበር በተሰበሰቡበት ወቅት ሁለት ሚሳኤሎች የከተማዋን እምብርት ስፍራዎች መጥተዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በማኅበራዊ ሚዲያ ገጻቸው ከማቾች መካከል ሁለት ህፃናት ናቸው ብለዋል። በአሰቃቂው ጥቃት ቢያንስ 84 ሰዎች ቆስለዋል ሲሉም አክለዋል። በ2025 የአፍሪካ 10 ወታደራዊ ሀያል አገራት ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? ግምታችሁን አሁኑኑ ኮመንት ላይ አስፍሩ። 10ኛ ላይ ሊቢያ ትገኛለች፣ 9ኛ ሱዳን፣ 8ኛ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ 7ኛ ሞሮኮ፣ 6ኛ አንጎላ፣ አምስተኛ ኢትዮጵያ አራተኛ ደቡብ አፍሪካ ሶስተኛ ናይጄሪያ ስትሆን፣ ሁለተኛ አልጄሪያ አንደኛ ግብፅ። ከአራት ዓመት በፊት ጠቅላይ ሚኒስትር አብይ አህመድ ጌዲዮንም በአካል በመገኘት በዚህ መልኩ አጽናንተውት ነበረ። ጌዲም ታዲያ በሰዓቱ ደስታውን በእንባ ነበረ የገለጸው